አንድ አንድ እስቲ የምታረጉት ነገር ይወቁ እንጂ ይወቁ፣ እንደ ሩት ተረጋግ እንጂ። ለምን እነሻል፣ ሆድሽ ላይ ያሉት ልጅ እኮ ያብረሽ ነው አይደል? እንዴ እንዴ፣ ከዳር ማፋታት እንደሆን ትንሽ ነው እንዴ። እናንተስ ጀመር፣ እናንተስ ጀመር፣ ማቼስ ቤተክርስቲያን ሄዳችሁ አጋ፣ ተጋባችሁ? ማቼስ የነ ቤተክርስቲያን ምንድን ነው የምትሉት እናንተ? አሁን ለምሳሌ ያው እኔ በሌላ መንገድ ላይ ማየው የነ መጽሐፍ ቅዱስ ቃልን ማለት ነው። ቃል ማ ላይ ያስቀምጠ በኋላ ነው ሰው ቃል ገብቶ ትዳር እንትን የሚሆነው ማለት ነው። እና ደግሞ እንትን የሚፋተው እንድንባለው ትዳር የሚፋተው ማፋታት ያለባችሁ እዚ ጋር ሜዳ ላይ ሳይሆን፣ ወይም ፍርድ ቤት ወይ የሆነ ትላልቅ ሰዎች ያለበት ቦታ ነው። አንቺ ደግሞ ሜዳ ላይ ፍቅር እንጂ የጀመርሽው ሜዳ ላይ የምትለዩ ሜዳ ላይ ዋይ ምንሼ ነው ሮታ እንደ ቆሚ ወለሽ አስቢ እንጂ ሴት ልጅ ረጋ ብትል ጥሩ ነው። አንቺ አሁን አንቺ ሩታ ላይ እየፈረጥ ነው እያላችሁ እየሰደባችሁ ነው። ታንቃችሁ ሞቱ። እሺ ኡነት ኡነቱን ተናገሩ። ገባች እሷ ይፈልግም እኮ እሷ ብትዳር ብትፈልግ ኖሮ ወደ ቤት ትማለሳለች ከታረቁ በኋላ እራሱ ማለት ነው። አሁን ዛሬ ተውና እንደ ታረቁ ለተኛ ቀን እንደ ጭቅጭቅ ነው ጀመራችሁ። ነገር ባዛሙ ላይ አይገርማችሁ። ሄርሜላ ደሞ እንትና ታረጉ። ሄርሜላ አንቺ ከቀረብሽ፣ አብሪሽ ጎን ከሆንሽ እሷ አብሪሽ ጋር ማምት ነው ምንም ጉዳይ የለም። ጋባሸዴ እንደምንድነው ወረቀት አሸከሚሽ ወተሽ ፈርሚ። ካዚ በኋላ እንይ ለያይ እንደ ወደት ወደት ተረጋግንጂ። ትዳር ቀልድ አይደለም ኮ ክብር ነው ቤተሰብ ገባች። አንድ ሴት ልጅ ክብር ነው ማለት ማለት በቃ ክብር ነው። ክብራችሁን ጠብቁ። እንዲማለስ በቃ እሺ እግዚአብሔር ልቡን እንዲመልስ ማለት ነው ሲጀማር ምን ሆኗል እሱ ልቡን የሚመልሰው ምን ሆኗል ምንም አልሆነም እንደ አንቺ ስንት ሰው ጋር ነው ቪዲዮ ያሰራሹ ከዚህ በፊት ስንት ሰው ጋር ነው ስንት ሰው ነው የሳማ ስንት ሰው ጋር ነው ይዋልሹ እንደ ብዙ ሰው አለ ለል አብርሽን ብቻ ጥፋተኛ የምታደርጊው እንደ ከማወራታቸው ቃላቸው በተግባር ቢታሳዩ ጥሩ ነው የምታደርጉት ነገር እናንተም ሌሎችን የምታደርጉት ነገሮችን ይዛችሁ የሰውን ፊት ለፊት ላምጣችሁ ታሳያላችሁ ማንኝ የፈለጋችሁትን ነገር በሉ። አብርሽ ያረከው ነገር ልክ ነው። እንኳንም ቀደት ወረቀትን እንዴ ትዳር እንዴ ማያዝና ማፋታት ቀልድ ነው እንዴ? ሴትዮ ምንሽ ነው እንዴ? አይ ከብድም አይ ከብድም ወይ ያረ በስማሚ ይከብዳል። ፈጠራችሁ እንዴ? ሩታ ኤወሊሽ ትዳር ቀልድ አይደለም። ረጋ በይ፣ ሴኬን በይ። እንዴ ሆድሽ ለልጅ አለ። ይሄ ሆድሽ ውስጥ ላይ ያለው ልጅ እስቲ ጊዜ ሲጪው በቃ ይስቲ ሄደሽ የሆነ ይሄ ካሜራ 24 ሰዓት ለራስ ጊዜ ሰተሽ ቁጭ በይ። አረ በስመ አብ ወወልድ እና ተኛ። ለስራ እንደምትሰሩ ኮይና ቃል አያስ መሰላችሁ? ርጉዝ ነሽ። ነገር ነገር ነገር ነገር ባይልሽ ነገር ተሸክሜ ላኖርሽ ነበር ወጠር ወጠር ባይልሽ ወጠር አለ ዘፋኙ ምንድ ነው? ሁሌ ነገር ነገር እንዴ አርፍሽስ፣ ተቀመጭ። በቃ ሚዳ ሁሌ አያረሰ አትምጡ እንዴ ሁሌ ቢዶ ደቀናችሁ። እርር በከንቱ አትበሉ። እርር ያርጋችሁ የባት አምላክ ፈሳ ሙላ ትይ አይደብራችሁም። አንተ ደግሞ ማርከት ቢዬው ማለት ነው። ምንድን ነው ትዳሪ? ተፋታ በቃ፣ ፍታት ትዳር። ተው ተው ብራዘር ትዳር እኮ ቀልድ አይደለም እኮ። ትዳር እናንተ ጋር ቀልድ ነው። እንደ ኔ እስቲ አስረዱኝ በናታችሁ። እንዴ ትዳር እናንተ ነገር ማለት ነው ማለት ነው እና ደፋ ብትን ብለሽ በቃ ዘና ወይ ያላ ቃለም ዘጠኛ ሰለኛ ሞት ነው አሉ። እንደ ነገሮች ወዴት እንደሚሄዱ ቁጭ ብለሽ እዩ እስቲ ወዴት ወዴት እየሄደ እንደሆነ እዩ። እንዴ? ምንድነው ይሄ ሁሉ ጊዜ ካሜራ መጠቀን ቀን በቃን ቀን ውስጥ ሶስት ቢዶ ነው የምትሰሩት፣ በዛ ላይ ከዛ ምን እንማር ሁሌም የምታደርጉ ጤሄ ሰገጤ የሆነው ነገር ነው እማ ቤት ድረሽልኛ ያለ ብሮኬ እውነት ነው ያለው። እንካ እውነት ይከብዳል። ሰላም ሰላም ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደና ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ደና ነኝ። ሮታ ያው ትናንትና ነው ቪዲዮ የተሰራው። እ ደግሞ ዛሬ ሊሴዳባት አልተመቸኝም ነበር ሶ ትናንትና ወረቀቱን ተሸክማ መጣች፣ ፈርምልኝ። ከዚህ በላይ እኔ እናንተ ያለው ነገር እዚህ ጋር ይብቃለች ሄር መላም ደግሞ በኔ ምክንያት እንዴት እንደዚህ ሊሆን ይችላል? እኔ ከሆንኩ ትዳራችሁ የምትፋቱት ምክንያት እኔ ከሆንኩ እኔ ከናንተ ማል ወጣሎ እና ያለው ነገር አሁን የምታወሩ ነገሮች ሁሉ ታይ እና አንዱ ነው። ታርቀን አልነበረም ወይ ደግሞ ባልቀንም ደግሞ አንቺ ቤት እንዲመጣ ነግሬ ነበረ እና በምን አይነት መንገድ እንደተረዳሽ አላወቁም ምናምን አለች

ሩታም ደግሞ የፈራችው ነገር አለ ከዚህ ከሱ ማለት የፈለገችው ምክንያት አላት። አብርሽም ደግሞ ሁሌም ይጨቃጭቆች ችግር የሆነ ነገር አለ አለ ባይ ይህ አቻቸው ለማንኛውም በጣም ወዳች ወዶ ሰብስክራይብ ያርጉኝ።